ትዝታው ለምን መጣ? የሚለው ጥያቄ ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ጊዜው የጴንጤ ነው። አባቴ ተባረኩ፣ ብፁዓን አቦ ሊቃነ ጳጳሳትን ግብረ ሰደማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷቸዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ ያለሁ እግዚአብሔር ይመስገን፣ በያላችሁ በሰላም ክርስቶስ ይዛላችሁ። እጅግ በሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ትዝታው ሳሙኤል ላይ ከፍተኛ ተቃውሞ ከመነሳቱ አንጻር ምንም አታመጡም፣ ጊዜው የጴንጤ ነው እየተባለ ቪዲዮዎች እየተሰሩ ነው ያሉት። ማነው በትዝታ ጉደሬ። እንግዲህ ትዝታው ሳሙኤል ወደ ሀገር ቤት መግባት ከጀምሮ የሆነ ነገር አለ እየተባለ ነው። ዝም ብሎ ደፍሮ አልመጣም እየተባለ ነው ያለውና እንግዲህ ያለውን ነገር ምን እንደሚፈጠር እግር በእግር እየተከታተልን የምናሰማቸው ይሆናል። ወደ ቪዲዮ ከመሄዳችን በፊት ግን አቡነ ሳዊሮስ ከተሾሙ በኋላ ይህን ቪዲዮ ወጥቶ ነበር እና ወንጌል ያሸንፋል በሚል መዝሙር ፖስት አድርገውት ነበር። ያየሁትና ምን ያክል ግንኙነት ምን ያክል ቀረቤታ እንዳላቸው ፓስተሩ ከነ አቡነ ሳዊሮስ ጋር ፓስተሮቹ ያለውን ቪዲዮ ላሳያችሁና የራሳችን ሀሳብ እንሰጣለን። ስስተሙ ለምን እንደመጣ ግልጽ ይሆንላችኋል ብዬ ያስባለሁኝ። እንከታተሉ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል

ኦኬ እኛው ቪዲዮ እንዳያችሁት ብጹእ አቡነ ሳዊሮስ መቀመጫ ላይ ፓስተሮች ተገኝተው ለምን ጉዳይ እንደሄዱም ባይታወቅ የሆነ አበባ ነገር ይዘውላቸው ሄደዋል። እንዲሁም ደግሞ የራሳቸውን ጉዳይ ሊያስፈጽሙ እንደሄደ ይህ ግልጽ ነው፣ የሚታወቅ ነገር ነው። ቪዲዮም ሲፖስተት ወንጌል ያሸንፋል ብለው ነው ፖስት ያደረጉት። ፖስት ያደረገውም አካል የቀረጸው አካል እዛው የነበረ ሰው ነው ፖስት ያደረገውም ቪዲዮ እና ትዝታው እንግዲህ ወደ ኢትዮጵያ መግባት አንደኛም አስፈቅደውለት ሊሆናል ብዬ አስባለሁኝ ከብጹእ አቡነ ዘንድ ማለት ነው። ሁለተኛ ደግሞ ሁላችሁ የሚነገር ጠንቅቃቸው ልትረዱ የሚገባው ነገር ምንም አታመጡም። ጊዜው ጴንጤ ነው እያሉ ነው ያሉት። በዚህ መልክ ተቀራርበው ስላሉ ትዝታው ሳሙኤል ወደ ሀገር ቤት የማይገባበት ምንም አይነት ምክንያት የለም። ነገር ግን ወንድማችን ነጋሽ እንደተናገረው ከሊቀ ጳጳሳ ጀምሮ ብዙዎቹን ሲዘበዝባቸው ሲሰርባቸው ነበረ። ነገር ግን የቤተ ክርስቲያን ክብር ማስጠበቅ፣ እንዲሁም የራሳቸውን ክብር ማስጠበቅ ግድ የሚመስላቸው አይመስለኝም። እስኪ ለማንኛውም ቪዲዮን አይተ ነው እንመለስ ወደ ወደ አዲስ አበባ ገብቷል። አዲስ አበባ ገብቷል። እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ ነው። ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አጠይቁትም? ሰው የበላውን ነው የሚያገሳው። እና በህግ በህግ ብለው ሊሞት ነው። ትዜ የቤተ ክርስቲያኗን አስተምሮ አነበበ እንጂ እራሱ ጽፎ በሱቲ ጠቅልሎ አትሮን ላይ አላስቀመጠም። ስለዚህ ይከሰስ ይከሰስ እያላችሁ በተለይ ጴንጤ ጥላቻ ያለባችሁ ሰዎች የበፊቱ አይበቃም ወይ ነው የምላችሁ። ያ በአምልኮ አዳራሻቸው ላይ ድንጋይ ስወረውሩበት የነበረው መናፍቅ እያላችሁ በየጎዳናው የምትሳደቡበት ጊዜ ያበቃ ይመስለኛል። አሁን አባቴ የወንጌል አማኙ ጴንጤ ከአንገቱ ቀና ብሎ ድል በመንሳት የሚያዞረውን ክርስቶስን በልቡ ስላመነ እንደ ኃያል ሰራዊት ነው የሚንቀሳቀሰው። ስለዚያ ይኸው ጴንጤ ከፍ እያለ ሄዳል እንጂ አንተ እንዳሰብከው እየወረደ እየቀነሰ የሚሄድ ማህበረሰብ አይደለም። ለምን ከተባለ በላዩ ላይ ንጉሱ ክርስቶስን ስለ ሾመው ብቻ ጊዜው የጴንጤ ነው አባቴ ተባረቁ። ኦኬ፣ እንደሰማችሁት የበጋሸው ደቀ መዝሙር ጊዜው የጴንጤ ነው እያለ ነው። እንግዲ ጊዜው የጴንጤ ነው፣ ትክክል አልተሳሳክም። እንደፈለጋችሁ ስለምትናገሩ እንደፈለጋችሁ ኦርቶዶክስ ላይ አፋችሁን ስለምከፍተው አፋችሁን የሚያዘጋችው ስነስርዓት የሚያስዛችው ስለሌለ ጊዜው ጴንጤ ነው ልትል ትችላለ። አቀበላለውኝ ነገር ግን የሚመካ በሰው አይመካ በእግዚአብሔር ይመካ። ጊዜን የሰጠ ወራትን የሰጠ አመታትን የሰጠ እግዚአብሔር ለፍጥረታት ሁሉ ነው የሰጠው፣ ለጴንጤ አይደለም። የሚመካ ቢኖር በእግዚአብሔር ይመካ በሰው ይመካ ነው የሚለው። ቶ ሳሙኤል የተጻፈውን ነው እንጂ ያነበበው አልተሳደበም ሲል ተናግሯል። ምን ምን ማስረጃ አለ ወንድማችን? እሺ፣ የተጻፈውን ሆነ ያነበበው ታቦት መክተፊያ ነው ሲል ቃል በቃል ሰምተሃል፣ አይተናል። ይሄ አገር ያወቀው ፀሐይ እየሞቀው ነገር ነው። ለዚህ ምን ማስረጃ አለ? የቱ ጋ ነው የተጻፈው? እንዲሁም ሊቃነ ጳጳሳቱን ግብረ ሰዶማውያን ናቸው ሲል ተናግሯል። የት ነው የተጻፈው? ወደ የት ነው የተጻፈው ይህ ነገር? ምንም ማስረጃ የለም። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሺ ይሄ ገመዳፍ ኢትዮጵያ ገብቷል ጉሮሮ ነው አንቃችሁ ለህግ ስጡልን። ሁላችሁም ኢትዮጵያውያን ሼር፣ ኮፒ፣ ሊንክ ሪፖርት አድርጉ። መላ ኦርቶዶክሳውያን፣ የት እኔ ትዝታው መጣ ላይ አይደለሁም። ትዝታው ለምን መጣ የሚለው ጥያቄ ላይ ነው። የታቀደው ነገር ምንድነው እንጂ ስንቱ እንዴ የአዲስ አበባ ጎዳናዎች ላይ እየተባለ እየተፎሰተ ለምን እንደሆነ እኮ እንደዛ የሚባለው ይታወቃል። ለኦርቶዶክስ ሳይ ምንም አታረጉ። ብፁዓን አቦ ሊቃነ ጳጳሳትን ግብረ ሰደማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነትን የተናገረው ማለት ነው። ስለዚህ ግብረ ሰዶማዊ ካልሆናችሁ የት አየህም ብላችሁ ቢያንስ ለቤተክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም ትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ሕግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በሕግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም፣ ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። አቶ ትዝታው ሳሙኤል ወንጌል ስለሰበከ ነው ያሳደዳችሁት፣ እውነታችሁን ስለገለጠ ነው ያሳደዳችሁት። እንዲህ የምትሉ ሰዎች በጣም ታሳዝኑኛላችሁ። አንድም ቀን እኔስ ወንጌል ሲሰብክ ሰምቼው አላውቅም። ነገር ግን እጅግ የተከበረችውና ብዙ አማኝ ያላትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ አምልኮዋን ቅዳሴዋን አገልግሎቷን እና አገልጋዮቿን ይልቁንም ቅዱስ ሲኖዶስን ብፁዓን አበው ሊቃነ ጳጳሳትን ታላላቅ የወንጌል መምህራንን ሲሰድብ ሲተች ስም ሲያጠፋና ሲዘልፍ ነው የምናውቀው። በነገራችን ላይ ወንጌልና ወንጀልን መለየት አለባችሁ። ቅርብ ጊዜ የተናገረውን ያደረገውን ቪዲዮ እዚህ ላይ አያይዤላቸዋለሁ። አቶ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም የምትፈትትበትን ቅዱሱን መሰዊያ፣ ቅዱሱን ታቦት ጣዖት እያለ እንዴት ሲያላግጥ እንደነበር እናውቃለን። ይህን የምትደግፉ ሰዎች ኦርቶዶክስን መጥላት፣ ኦርቶዶክስን ማሳደድ፣ ኦርቶዶክስን ማንቋሸሽ ወንጌል መስበክ አይደለም። ወንጌልና ስድብ መለየት ያስፈልጋል። እውነቱ ይህ ነው። እኛ ኦርቶዶክሳውያን ትዝታው ሳሙኤልን እየተቃወመን ያለነው ወንጌል ስለሰበከ ሳይሆን ቅድስት ቤተክርስቲያን ላይ የሚያደርገውን የጥላቻ ንግግር እንዳቆም ከዚህ ቀደምም የተናገራቸው ንግግሮች ዋጋ መክፈል አለበት፣ በህግ መጠየቅ አለበት፣ ቅድስት ቤተክርስቲያን ላይ ተሳልቋል እያልን ነው እንጂ ስተው ሳሙኤል ወንጌል ስለሰበከ እኛ ኦርቶዶክሳውያን እየተቃወም ነው አይደለንም። አሁንም ዋጋ መክፈል አለበት፣ መጠየቅ አለበት እንቀጥላለን። ወደ ወንድሞቻችን ድምፅ እንሄዳለን። እኛን ለማሳሰር ቀን ከሌት ከምትደክሙ፣ እንደነኛ አይነት መግለጫዎችን እያወጣችሁ እኛን ለማስደንገት ከምትሞክሩ፣ ይኸው በቅዱስ ቤተክርስቲያን ላይም እናንተም እኛም በምንሰግድበት በቅዱስ ታቦት ላይ አፉን የከፈተ አፉን ያላቀቀ ግለሰብ ቴዎድሮስ መጥቷል ታዲያ ስ እንደነኛ አይነት ሰዎችን ማስያዝና ማሳሰር ይቀላል ወይስ እኛ ለቅዱስ ቤተ ክርስቲያን ቀን በቀን የምንጮ ልጆችን ምንም ሳንፈራና ሳንደነግት ሳንደነግጥ ለቅዱስ ቤተ ክርስቲያን ቤተ ክርስቲያን ግንባራችንና አንገታችንን መስጠት የምንችል ልጆችን ማስያዝ ወይስ ማሳሰር ይቀላል? ፍርዱን ለእናንተ ትቻሉ። ምን መሰላችሁ? አዎ ለፍርድ መቅረብ አለበት ፍትህ ካለ ዳኝነት ካለ ሕግ ካለ ቤተ ክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይህን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግድ የለምና ያለው ማን ነው? ተደብቆ አልገባም ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የሚገባው፣ በአደባባይ ነው፣ በቪዲዮ ያየ ነው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን፣ እኛ ከዚህ በላይ እኮ ደርሱብናል። እንደውም እሱን አሳስረ ነው እንደም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልዩን ጀግና ማድረግ ነው እኮ እና ብዙ አልተበደልንም ወይ? ብዙ ድምጾቻችን አልተነጠቅንም ወይ? ካህናትን አላጣንም? ዲያቆናትን አላጣንም? ስንት መከራ ግፍ አልደረሰብንም? ወገኖች ትዝታው ቤተ ክርስቲያንን ካደረጋት በላይ አልሆነች። ይህች ቤተ ክርስቲያን ለማን ነው ምንጮ ለማን ነው አቤት የምንለው ማን ነው የሚሰማንኛ? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለ ምናባክ የሆነውን ነገር እናየዋለን፣ ማንም አይነካ ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉ እንጠብቃለን። ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቅድም ቤተ ክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ሀያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተ ክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ህግና ፍትህ ካለ ወደ ወህኒ ቤት ይወርዳል። ግን እንዲህ ቤተ ክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈ እንስት። እግዚአብሔር የበቀልና የብድራት አምላክ ነው፣ ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተ ክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋህዶ ቤተ ክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። ይህ መልእክት ሁሉ ለሁሉም ኦርቶዶክሳውያን ነው። አንገታቸው ላይ ማተብ ያደረጋቸው ኦርቶዶክሳውያን በሙሉ ትዝታው ሳሙኤል ትናንትና ወደ ኢትዮጵያ ገብቷል። ይህ ሰውዬ ቤተክርስቲያን በእሱ ልክ ያዋረደ፣ የተሳደበ የቃል ኪዳን ታቦቱን በእሱ ልክ የተሳደበ ማንም የለም። ቅድስት ቤተክርስቲያን ለዚህ ሰውዬ በጣም ብዙ ነገር ሰጥተዋል። እዛም ሀገር ሂዶ እንዲኖር ያደረገችው እውቅናን ያገኘው በዚች በኦርቶዶክስ ቤተክርስቲያን ነው። ነገር ግን የናጡት ነካሽ የሆነው ትዝታው ሳሙኤል ኦርቶዶክስ ቤተ ክርስቲያንን ከማንም በላይ ያዋርዷል። ስለዚህ ፍትሕ ካለ እዚህ ሀገር ይህ ሰውዬ መጠየቅ አለበት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ኮፒ ሊንክ ሪፖስት በማድረግ ሁላችሁም ደግሞ ኦርቶዶክሳውያን ደግሞ በዚህ ሰውዬ ላይ ቪዲዮ መስራት አለባችሁ። ይጠየቅልን ማለት አለባችሁ። ሰውየው ሀገር ውስጥ ገብቷል። በሕግ መጠየቅ አለበት። ይሄ ሰውዬ ቤተ ክርስቲያን ላይ አፉን ሲያከረፍ አልነበረም እንዴ? ወደ ኢትዮጵያ ገብቷል እየተባለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ አካላት አሁን ነው ስራችሁ መስራት ያለባችሁ። እንደዚህ አይነት ሰዎች ዛሬ ዝም ከተባሉ ነገ ቤተክርስቲያን አሁን የሚያከራፋ ሌላ ትውልድ ይፈጠራል። ስለዚህ አሁን ስራ መስራት አለባችሁ። እውነትም ህግ ካለ የቤተክርስቲያን የህግ አካላት ስራችሁን አሁን ጀምሩ። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽር የሚባል ያበደ ነቢይ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ ይህን መረጃ ኮፒ ሊንክ ሪፖስት አድርጎልኝ ለሚመለከተው አካል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ለህግ ክፍሉ እንዲደርስልኝ ማለት ነው። ትሳ ሳሙኤል ወደ ኢትዮጵያ ገብቷል። እንኳን ደህና መጣ። በቅድሚያ ዋናው ጉዳይ የትዝታ ሳሙኤል ወደ ኢትዮጵያ መግባት እንዳለ ሆኖ በተደጋጋሚነት እናት ቤተክርስቲያንን ኦርቶዶክስ የተዋሩ ቤተክርስቲያናችንን በሚከባብዱ ቃላት በታቦተ ህጉ በአባቶቻችን በመቤታችን በቅድስት ድንግል ማርያም በጻድ ቃል ላይ በምእመናን ላይ በሊቃነ ጳጳ ሰዓት ላይ በአጠቃላይ ምእመናን ላይ ኦርቶዶክስ የተዋሩ ቤተክርስቲያንን ሲሳደብ የነበረ ሰው ነው። መረጃዎችን በተደጋጋሚነት ለእናንተም ስናቀርብ ነበረ። አሁን እንግዲህ ገብቷል። መረጃዎቹ በቂ ሆነው አሉ። የህግ ክፍል ላይ የሚሰሩ ኦርቶዶክሳውያን በዚህ ጉዳይ ላይ በጣም ሀሳብ ልሰጥ የተሻለ ነው። ስለዚህ ይህ ሰው ከገባ አይቀር እስከዛሬ ቤተክርስቲያን ላይ ላደረገው ነገር ይጠየቅ የሚል መልእክት አለኝ። እናንተስ በዚህ ሀሳብ ለምን ትላላችሁ? ተከታትልን መረጃዎችን እናቀርብላችኋለን። ሀሳብ አሲቶቻችሁን ስጡልኝ። ለሚመለከቱ አካል እንዲደርስልኝ ሁላችሁም መረጃውን ሼር አድርጉ። ይድረስ ለህግ ክፍሉ እያላችሁ አቅርቡልኝ፣ ጻፉልኝ፣ ኮሜንት አድርጉ። ወንድማችሁ ሁሉ መብራቱ ነኝ። ያሮስ የእናንተም የእኛም ነው። ኦርቶዶክስ ነ ኦርቶዶክስ ነሽ። እንግዲህስ ይህን ቪዲዮ በጥንቃቄ አዳምጥኝ። ኮሜንት ላይ ኦርቶዶክስ ነኝ ብለህ ጻፍ በኩራት። ኦርቶና ዶክስ ከተባሉ ሁለት ቃላት የመጣ ሲሆን ኦርቶ ማለት ቀጥተኛ፣ እውነተኛ ማለት ነው ዶክስ ማለት ደግሞ እምነት ወይም ሃይማኖት ማለት ነው። ስለዚህ አንድ ለስያዝ ቀጥተኛ እውነተኛ ሃይማኖት ወይም እምነት ማለት ነው ባጭሩ። ስለዚህ አንተ ኦርቶዶክስ ተዋሕዶ ነ ደስ ሊል ይገባል፣ ልትኮረ ይገባል። እያልኩ የተዋህዶ ድምፅ ለዓለም ይሰማ ይሄ የሚከፋው አለ እንዳንናገር። እነሱ ብቻ መርዝ እየመረዙ ጸረ ኦርቶዶክሳዊ ትምህርት እየረጩ ህዝቡን በቲክቶክ ለመውሰድ የሚፈልጉ የተደራጁ ቡድኖች አሉ። ወጣቱን ቲክቶክ ላይ ነው እና ያለው ወጣቱን እኛ እንያዘው እኛ እንቆጣጠረው ሌላ ነገር አይስማ ብለው ለመበረዝ መርዛቸውን ለመርጸት የተዘጋጁ ሰራዊቶች አሉ ቲክቶክ ላይ ብቻ ማለት ነው። ስለዚህ እነዚህን ደግሞ የምንዋጋው እኛ ነን። ውስጥ ያለን እዚህ ላይ ታብ እዚ ሁላችሁም እዚህ የገባችሁ ኦርቶዶክሳውያን እንዲቀጥል የምታደርጉት እናንተ ስለሆናችሁ ይሄ የሃይማኖት ጉዳይ ነው፣ ድምጼ የሚሰማበት ስለሆነ እያላችሁ ሁላችሁም ታብ አድርጉ። ኮፒ ሊንክ ሼር እያደረጋችሁ ላልሰማው በማሰማት አለን ማለታችሁን የምትገልጡት የተዋህዶ ልጆች ናቸው። እኛ አሁን በዚህ ስንመጣ የተረበሹ አሉ፣ የተጨነቁ አሉ፣ መድረሻ ያጡ አሉ። ትክክለኞች ወንድሞችን አይደለም ለሀገር የሚጮሁ አሉ፣ ለተጎዱት የሚጮሁ አሉ፣ በጎ አድራጎት የሚያሰባስቡበት አሉ፣ ድሀ የሚረዱበት አሉ። ድምፅ ላጣው ድምፅ የሚሆኑ፣ ፍትህ የሚያስሙበት፣ ለጥሩ ነገር የሚጠቀሙበት፣ ለኦርቶዶክሳዊ ተዋህዶ ቤተክርስቲያን የሚናገሩ ዶግማዋን፣ ቀኖናን፣ ስርዓቷን የሚያውጁ በርካቶች አሉ። አንዳንዶች ደግሞ የኦርቶዶክሳውያንን አመለካከት ለማዛባት ጸረ ማርያም ትምህርት ለመርጨት ጸረ መላእክት፣ ጸረ ቅዱሳን፣ ጸረ ካህናት፣ ጸረ ክብረ ክህነትን ትምህርት ብቻ እየረጩ ኦርቶዶክሳውያንን በዚህ በሶሻል ሚዲያው መጥተው በመቆጣጠር እኛን ለመበረዝና ቤተክርስቲያንን ለማጥፋት ያቀዱት እቅድ አለ። በርካቶችን አሰልጥነው እዚህም ላይ በህብረት ሆኖ አስተባብረው እየተጓዙ ነው። እኛ ደግሞ ኦርቶዶክሳውያን ለምንድን ነው እንዴ፣ ሌላው ሊያጠፋን ሲሮጥ እኛ አንጠፋን ብለን የማንሮጠው ሌላው እኛ ላይ ተቧድኖ እኛ ላይ ህብረት ፈጥሮ ሲመጣ እኛ ህብረት ፈጥረን ጠላትን የማንመክተው? ከምን ጊዜም በላይ አንድ ሆነን ስለ ኦርቶዶክሳዊ ተዋህዶ መረጃ እየተቀያየርን እያወራን የማንቀጥለው ለምንድን ነው? ስለዚህ እንደዛ እየበዛ ነው የእግዚአብሔር ሠራዊት ሊሄድ የሚችለው እና እነርሱ እኛን ሊያጠፉ አሁን እንኳን እቺን እናዘጋለን ብለው ሲነሱ አይ እንዴት ይዘጋል? ብለን ታብታብ እያደረግን ኦርቶዶክሳውያን ለምንድን ነው ማንገባው? ምን ሊያደርግልን ነው? ለሌላ ነገር እየዋላ ይያዋል አይደለም ለዘፈን ለኃጢአት፣ ሌላው ሲሰራበት እናንተ ለምን ለጽድቅ ለክርስቶስ መንግስትና ወንጌል ለአንዲት ኦርቶዶክሳዊት ተዋህዶ ለሚዬ ማርያም ለድንግል ማርያም ክብር ለምንድን ነው ሼር የማታደርጉት? ለምንድን ነው ታብታብ የማታደርጉት? ለምንድን ነው ዓለም በዚህ ሰዓት በዚህ በዚህ በዚህ በቲክቶክ እንኳን ብዙዎች አይምሯቸው እየተበረዘ የማይሆን ነገር የሰሙ ባሉበት አይ ይሄን ነው መስማት ያለብን። ይሄ የኛ ድምጽ ነው። ይሄ የቤተ ክርስቲያን ክብር የሚጠበቅበት ነው ብላችሁ ለምንድነው ኦርቶዶክሳውያን ሁላችሁ ወደዚህ የማትገቡትና